በደንብ አርካ አርክታህ ግንኙነት ማድረግ አጅር ያስከፍላል፣ ካላህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል፣ ገብቷቸው አላል። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምንታውቁት እራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ በአንድ በኩል ደግሞ ዒባዳ ነው ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሓዲኩም ሳደ ሚስትህን ማጉረስ ሚስትህን መሳም ሚስት ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጌያታለሁ ብለህ የምንትል ከሆነ ትክክል አደለም። አንድ አባባል ምን ይላሉ? የሰውን ልጅ ሶስት እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰውን ልጅ። አንደኛ ዶሮ ይበልጠዋል አሉ። ሁለተኛ ውሻ ይበልጠዋል አሉ። ሶስተኛ አህያ ይበልጠዋል አሉ። የሰውን ልጅ በምን ከተባለ፣ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን ሶስት ጊዜ ነው የሚገናኘው። ታውቃላችሁ፣ አሁንም ትንሽ ጫር ጫር አድርጎ ቁብ ነው፣ አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካት አለው። ምንትል ከሆነ እንደ ዶሮ መሄድ አትችልም ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለው ሰው አራት፣ አምስት፣ ስድስት አያረግ ያረጋል። አረጋለሁ የሚል ካለው እሸ አያረግ። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ኢባዳ ነው በሚለው ካሄር፣ አሁንም ውሻ ይበልጠዋል አሉ። የሰው ልጅ ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረዥም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃ አርጋዝም ነው የምትለው ሴትዮ አትለቀው ስለዚህ አንተ እኔ እንዲህ አረጋለሁ ብለ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ሚላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከርህ መቼም የአህያ ዘከር ያክል